እሺ ተመልካቾቻችን እንደምን ቆያችሁ? ቀደም ብለን በመግቢያችን ላይ እንዳስተዋወቅናችሁ ዛሬ የምናነሳው ደግሞ ከአፍንጫ ቶንሲል ጋር የተያያዙ ሀሳቦችን እናነሳለን። ለዚህ ደግሞ መልስ እንዲሆንን ኦሲስ ከአንገት በላይ ህክምና ማዕከል ተገኝተናል። ዶክተር አለማየሁ እሸት ከአንገት በላይ ስፔሻሊስት ሐኪም ናቸው። ከህፃናት በተለይ ደግሞ ብዙ ጊዜ የሚስተዋለው የአፍንጫ ቶንሲል ልጆች ላይ ብዙ ጊዜ ወላጆች አያስተውሉም። እሱንም አንድ ላይ ለማየት እንሞክራለን። በቅድሚያ ግን ከራሱ የአፍንጫ ቶንሲል ማለት ምን ማለት ነው የሚለውን ለማየት እንሞክራለን። እሺ ዶክተር፣ እንግዲህ ሙሉ ስምህን የምትሰራበትን ቦታ እንደዚሁም ደግሞ የትምህርት ደረጃ ትገልጽልን። እሺ ሰላም፣ እንዴት ናችሁ? ዶክተር አለማየሁ ሸት እባላለሁ ከአንገት በላይ ስፔሻሊስት ሐኪም ላይ የቅድመ ምረቃ ትምህርት ወይም በጎንደር ዩኒቨርሲቲ ነው የጨረስኩት። ድህረ ምረቃ ወይም ስፔሻሊቲ ትምህርቱን ደግሞ በአዲስ አበባ ዩኒቨርሲቲ ነው ተምሬ ተታቢ የጨረስኩት። አሁን ላይ በቅዱስ ጳውሎስ ሚሊኒየም ኮሌጅ ከአንገት በላይ ህክምና መካከል ከአንገት በላይ ስፔሻሊስት ሐኪም እና አስተማሪ ሆኜ አገለግላለሁ። በትርፍ ሰዓት ደግሞ በኦሲስ ከአንገት በላይ ህክምና መካከል እያገለገልኩ ይገኛሉ። በጣም ጥሩ መልካም። የአፍንጫ ቶንሲል ማለት ምን ነው የሚለውን እስኪ እናሳ። እንግዲህ የአፍንጫ ቶንሲል የምንለው የቶንሲል አይነቶች አሉ። ቦታ አላቸው፤ ጉሮሯችን አካባቢ፣ ምላሳችን ስር፣ ከአፍንጫችን ጀርባ ይገኛል። እነዚህ የቶንሲል ስትራክቸር የምንላቸው ኢንፌክሽንን ለመከላከል የተፈጠሩ የሰውነት ክፍሎች ናቸው። ስለዚህ በአፍንጫ የሚገባውን ተዋሳያን ለመዋጋት ከአፍንጫ ጀርባ የተፈጠሩ ስትራክቸሮች ናቸው። ግን የአፍንጫ ቶንሲል ብለን ወይም እድገት አለ ብለን የምንጠራቸው ያው የአፍንጫችንን ቀዳዳ የመዝጋት ወይም በአፍንጫችን የሚያልፈውን አየር መጠኑን የመቀነስ ሁኔታ በሚፈጥሩበት ሰዓት ልጆች ምልክት ያሳያሉ ማለት ነው። ያ ምልክት ነው አፍንጫ ቶንሲል አለባቸው እንድንል የሚያስችለን ማለት ነው። የአፍንጫ ቶንሲል አለ ማለት ቤተሰቦች ወይም ደግሞ አዋቂ ሊሆን ይችላል፣ ምን አይነት ምልክቶች ሊኖሩት ይችላል? በብዛት መጀመሪያም እንደገለጽ ነው ህፃናት ላይ የሚከሰት ብዙ ጊዜ እድሜያቸው አስራ ሁለት ዓመት ወይም ከዛ በላይ የሆኑ ልጆች ላይ የአፍንጫ ቶንሲል አናይም፣ ወይም በራሱ ጊዜ ሳይዙ የመቀነስ ባህሪ ይኖረዋል። ያ ማለት ሁሌም ማለት አይደለም፣ ግን ልጆች ላይ በዋናነት ይከሰታል ወይም ምልክት ያሳያል። ከነዚህ ውስጥ ከሚያሳዩአቸው ምልክቶች ውስጥ አንደኛው አፍን ከፍቶ መተንፈስ ነው። ሁለተኛ ማንኮራፋ ድምፅ ይኖራቸዋል። ወይም የማንኮራፋ ስሜቱ ከፍ ያለ ሁሌም የሚቀጥል አይነት የማንኮራፋ ሊኖር ይችላል። ከዛ በተጨማሪ ያተነፋፈስ ላይ የሚፈጥረው ጫና እንቅልፋቸው ላይ ዲስተርባንስ እንዲኖር ወይም ዴት የመገላበጥ፣ መወራጨት፣ አንዳንዴ ብንን ብሎ ቁጭ የማለት ምልክቶችን ሊያመጣ ይችላል። ያ የሚያሳየን በዛሽ ሰዓት ወይም በዛሽ ቅጽበት ሳምባችን አየር አላገኘም ማለት ነው። ያም የሚሆነው በአፍንጫቸው መተንፈስ ስላልቻሉ ነው። ምናልባት የሚገናኝበት ይኖራል ወይስ ተመሳሳይ ናቸው? ወይ ስለብቻ የአፍንጫ ቶንሲል አፍንጫ ቶንሲል ነው ሊባል ይችላል። ከጉሮሮ ቶንሲል ጋር እንደ ስራና እንደ አገልግሎት ተመሳሳይ ስራ አገልግሎት ያላቸው የሰውነት ክፍሎች ናቸው። ግን የሚፈጠሩበት ወይም የሚያድጉበት ቦታ የተለያየ ነው። የአፍንጫ ቶንሲል ስንል ከአፍንጫችን ጀርባ ነው የሚከሰተው። የጉሮሮ ቶንሲል ስንል ደግሞ ከአንገታችን ጎንና ጎን በውስጥ በኩል የሚከሰት ነው። የምላስ ቶንሲልም ስንል እንደዛው ከምላሳችን የኋለኛው ፓርት ላይ ሊከሰት የሚችል ነው። እንደ አገልግሎት ካየ ናቸው ተመሳሳይ አገልግሎት የሚሰጡ የሰውነት ክፍሎች ናቸው። እንደሚያሳዩት ምልክት ግን የተለያየ ምልክቶችን ያሳያሉ። ስለዚህ አንድነትም አላቸው፣ ልዩነት አላቸው ማለት ነው። ይህ ችግር ዝም ብሎ ቢተው ምን አይነት የባሰ ችግር ሊያመጣ ይችላል? እንግዲህ የአፍንጫ ቶንሲል ከጉሮሮ ቶንሲል በምልክት ደረጃ የሚለየ፣ የጉሮሮ ቶንሲሎች በብዛት የሚያመጡት ድግግሞች ወይም ኢንፌክሽን። የአፍንጫ ቶንሲል የምንለው ግን አተነፋፈስ ላይ ነው ጫና እየፈጠረ ያለ ወይም ሳምባችን ማግኘት ያለበትን አየር ከሳምባችን ተቀብሎ የደም ዝውውራችን ላይ ኦክሲጂን ሊዘዋወር ሰውነታችን የሚያስፈልገውን ኦክሲጂን መጠን ላያገኙ ይችላሉ ማለት ነው። ያንን ዝም ብለን የምናየው ከሆነ ወይም ማንኮራፋት ስሜቱ ሌሊት መገላበጥ፣ መወራጨት፣ መንቃቱን ስሜት ችላ የምንለው ከሆነ የመጀመሪያ ጫና እየፈጠረ የሚመጣው እድገት ላይ ነው። የሰውነታቸው መቀጨት ሊኖር ይችላል። የምግብ ፍላጎታቸው መጥፋት ሊያስከትል ይችላል። የአእምሮ እድገት ላይም ጫና እየፈጠረ ይመጣል። ሁለተኛው ጉዳት የሳምባ ግፊት ይፈጥርብናል፣ ወይም ሬዚስታንስ እየፈጠረ ሳምባችን ላይ ጫና እያደረበት ይመጣል። ያ አድጎ ነው የቀኝ ልባችን ላይ ችግር የሚያመጣው ወይም እስከዛ የከፋ ደረጃ ሊደርስ ይችላል። ባተነፋፈስ ምክንያት የተከሰተው ቀላል የምንላት ምልክት ማለት ነው። ሁለት ጥያቄዎች አንድ ላይ እንዲመለሱልን ጠይቅ ዶክተር። የአፍንጫ ቶንሲል እራሱን የቻለ ነው፣ የጉሮሮ ቶንሲል እራሱን የቻለ ነው። ለየብቻ ነው የሚገናኝ ነገር የለባቸው፣ ስፔሲፊክ ይገናኛል ወይ አይገናኝም ብለህ እንድትመልስልኝ። ሁለተኛ ብዙ ጊዜ በአነጋገር ነው ወይስ በትክክል ቶንሲል ከልብ ጋር ቀጥታ ግንኙነት አለው፣ የቶንሲል ችግር ልብ ላይ ኤፌክት ያመጣለው የሚለውን ነገር። የመጀመሪያው ጥያቄ መጀመሪያም ልመልስ እንደሞከርኩት አንድነት አላቸው። አንድነታቸው ስራቸው ነው። የጉሮሮም ቶንሲል የአፍንጫ ቶንሲልም ተዋሳያንን መዋጋት ስራቸው ወይም የአፈጣጠር ፐርፐዛቸው በምልክት ደረጃ የተለያዩ ናቸው። የአፍንጫ ቶንሲል በአፍንጫ የሚያልፈውን አየር መጠን መቀነስ፣ አፋቸውን ከፍተው እንዲተነፍሱ ማድረግ ወይም መታፈን ስሜት፣ ማንኮራፋ ስሜት እንዲፈጥሩ ያደርጋቸዋል ማለት ነው። የጉሮሮ ቶንሲ በዋናነት ችግር የሚሆነው ተደጋጋሚ ኢንፌክሽን ስለሚፈጥርብን ነው። ያ ለማንኮራፋቱ ሰበብ አይሆኑም ማለት አይደለም፣ ግን በዋናነት ድግግሞች የጉሮሮ ቶንሲል መገለጫ ነው። ማፈን፣ ማንኮራፋት፣ አፍን ከፍቶ መጠበስ ደግሞ የአፍንጫ ቶንሲል መገለጫ ነው። ስለዚህ አንድነት አላቸው፣ ልዩነት አላቸው። እ አይገናኙም ማለት አንች። ወደ ሁለተኛው ጥያቄ ስመጣ በዘልማድ የሚነገር ነገር አይደለም፣ ልብ ላይ ጫና ይፈጥራል የሚለው። ማንኮራፋት ካለ ወይም ማተነፋፈስ ላይ ጫና ካለ የመጀመሪያው ኢፌክት የሚሆነው የሳምባ ግፊት የምንለውም ወይም ፕሬር እየፈጠረ ይመጣል እንደማለት ያ ጫና የቀኝ የልብ ክፍል ላይ በኃይል ወይም ታግሎ ልብ ደሞችን የሚያዘዋውርበት ስርዓቱ እንዲዛባ ያደርገዋል። በዛ ምክንያት አንደኛ የልብ ችግር ሊያመጣ ይችላል። በሬሾ ደረጃ ወይም መቶ ህፃናትን ብናይ ይሄ በጣም ብዙ ወይም የተለመደ ችግር ነው ማለት አንችልም፣ ግን ሊያመጣ ሊፈጥር ይችላል። ሁለተኛው ቶንሲልን የሚያጠቁ ባክቴሪያዎች ልብ ላይ ወይም የልብ ቫልቦች ሊያጠቁ ይችላሉ። በዛ ምክንያትም ይሄ ኢንፌክሽን ቶንሲል ጋር የተነሳው ልብ ላይ ጫና ሊፈጥር ይችላል እንላለን። እንደ ሶሳይቲ የሚፈራውን ያክል ወይም ድግግሞሹ አሁን ከምናያቸው ታካሚዎቻችን በጣም የተለመደ የምንለው ድግግሞች አይደለም፣ ግን ከሚያስፈሩን ችግሮች ወይም ኮምፕሊኬሽኖች ውስጥ የሚመደቡ ናቸው ማለት ነው። እንግዲህ ችግሮቹ ምን ይመስላሉ? ምልክቶቹን አይተናል። ምክንያቶችን አይተናል። በተለይ ልጆችን ወላጆችን ላይ ማለት ጉዳይ ያለ በራሱ ይተዋል ብዙ ጊዜ በማንኛውም በሽታ በእኛ ሀገር የተለመደ ችላ ብሎ መተው ይተዋል ይተዋል ይተዋል ብሎ የመተው ነገር ይህ ችግር ለወላጆች የምትመክራቸው ነገር ምንድን ነው፣ እዚህ ላይ ስቲክ በደንብ እንዲሰመርበት ስለምፈልግ ነው። ምክንያቱም ብዙ ጊዜ ወላጆች አሁን አሁን ብዙ ወላጆች ለልጆቻቸው ኬር ቢያደርጉም አንዳንድ ወላጆች ግን ቸልተኝነት በብዛት ይስተዋላል። ከአስተዳደጋችን ሊሆን ይችላል። እንደዚህ አይነት ለሚያስቡ ወላጆች ምንድን ነው? እንግዲህ ማንኮራፋት በዘልማድ የመጣ ነው ተብሎ ነው የሚታሰበው። እሱ የአንኮራፋት ሲባል እንደ በሽታ እንደ ችግር ብዙ ጊዜ አይታይም አይቆጠርም። ግን መጀመሪያ ስናነሳ እንደነበረው የማንኮራፋቱ ውጤት ያላሰብነው ኮምፕሊኬሽን ሊፈጥር ይችላል። ጤናማ የምንለው ምልክት አደለም። በዛ ሰዓት ሳንባችን ጥሩ አየር አላገኘም ወይም አስፈላጊው መጠን አላገኘም። ልጆች በጭንቀት ነው እየተነፈሱ ያሉ። ያ በጭንቀት መተንፈሳቸው ልብ ላይ ሳምባ ላይ የሚፈጥረው ጫና እንዳለ ሆኖ እድገታቸው ላይ ቀን አክቲቭ ያለመሆን ወይም ኮንሰንትሬት አድርገው ትምህርታቸውን ያምን ለመከታተል የስኩል ፐርፎርማንሳቸው ላይ ጫና የመፍጠር አጠቃላይ እድገታቸው ላይ ጫና ይፈጥራል። ስለዚህ የአንኮራፋ ልጅ ቢያንስ አንዴ ቢታይ መልካም ነው። የማንኮራፋት መጠኑ ያንን የሳምባ ግፊት ወይም ኦብስትራክቲቭ ስሊፕ አፕኒያ የምንለው አለ። ኃይለኛ የማንኮራፋት ችግር በየመሃሉ ሳምባ በቂ አየር ያለማግኘት ችግር ፈጥሯል የምትለው ደረጃ ላይ ከደረሰ በሰርጀሪ መወገድ መስተካከል ይኖርበታል። የሰርጀሪው ዓላማ ማንኮራፋቱን ወይም ድምፁን መቀነስ አይደለም፣ እነዚህ ሊመጡ የሚችሉ ችግሮችንም ማስወገድ። ስለዚህ ልጆች በቂ እንቅልፍ ያገኛሉ። ሰላማዊ እንቅልፍ አገኙ ማለት የአእምሮ ምግብ እንደማለት እንቅልፋችን፣ ወይም የሚያገኙት የተስተካከለ አየር መጠ እድገታቸው ይስተካከላል፣ ልንፈራ የምንችላቸው ችግሮችም ይቀረፋሉ ማለት። ስለዚህ የሚያንኮራፉ ልጆች ቢያንስ ምክንያቱ ምንድን ነው የሚለውን ነገር ቢለይ፣ በመድኃኒት መስተካከል የሚችሉ ችግሮች በመድኃኒት እንዲስተካከሉላቸው ማድረግ ካልሆነ ደግሞ ከበሽታው እና ከሰርጀሪው እንደ ሐኪም የሚያስጠራን ያንን በሽታ ያንን ችግር ይዞ መቀጠል እና ሊመጣ የሚችለው ኮምፕሊኬሽን ስለሆነ በሰርጀሪ በቀላሉ ማስወገድ ስለሚቻል ማለት ነው። የመጨረሻው ጥያቄ ነው አሁን እያነሳ ስለሆነ ነው። በአንድ ላይ ህክምናው ሰርጀሪ ብቻ ነው ወይስ ትሪትመንት፣ ሌሎች ትሪትመንቶች አሉት እና አጠቃላይ ከዚህ ጋር የተያያዘ የመጨረሻ መልእክትን ጠቅለል አድርገ ከመርሱ ጋር አሁን ካነሳ ነው ሀሳብ ጋር ከሰርጀሪው ጋር ህክምና አስፈላጊ ነው ተጨማሪ ህክምናዎች አሉ ወይስ በቀለል ባለመልኩ መከላከል እና ማስወገድ የሚቻልባቸውን ጠቅላላ ያለ ህክምናው ላያይዘን እናስ ለዚህ ህክምናውን በምንሰሳት የመጀመሪያው እና ዋናው ዲፔንድ የምናደርገው ምልክቶቹ ላይ ነው። ወላጆቹን እንጠይቃለን። ማንኮራፋት አይነት ስሜቱ አልፎ አልፎ ነው የሚመጣ ሁሌም ነው የሚከሰተው ወይ ባህሪ ሲይዛቸው ትኩሳ ሲኖራቸው ነው የሚመጣ ወይስ ሁሌም የሚለውን ቼክ እናደርጋለን። ከማንኮራፓቱ ጋር ተያይዘ ለይት መንቃት መወራጨት፣ መገላበጡ ምልክት አለ የለም የሚለውንም ቼክ እናደርጋለን። እነዚህ ምልክቶች ብዙ ያግዙናል። ምንድን ነው የማንኮራፋት ደረጃው ምን ይመስላል፣ የፈጠረበት ጫና ምን ይመስላል የሚለውን ስለሚረዳ፣ ከዛ በኋላ ምርመራዎች ይደረጋሉ። በአፍንጫ በካሜራ በኩል የዘጋው የአፍንጫ ቶንሲል የምንለው ምን ያክል አድጓል የሚለው እና ደረጃ አላቸው። አንዱ ለሶስት አራት የምንለዋል። አራተኛ ደረጃ የምንለው ኮምፕሊት ወይም ከሰባ አምስት ፐርሰንት በላይ ቦታውን አጥቦ ከያዘ ወይም ስፔስ ካሳጣው ነው እንደዛ በሚሆን ሰዓት በመድኃኒት ወይም በስፕሬ ይስተካከላል ብለን አናስብም። ወይም ስፕሬውን ቻሌንጅ አድርገን ለስፕሬው ለመድኃኒቱ መልስ የማይሰጥ ከሆነ ወደ ሰርጀሪ እንገባል። ሁሉም ያንኮራፋ ህፃን ግን ሰርጀሪ ይሰራለት ማለት አይደለም። አንደኛ ደረጃ፣ ሁለተኛ ደረጃ ያሉት አልፎ አልፎ የሚያንኮራፉ ልጆች እነዛን በጥንቃቄ በመድኃኒት ማየት ይቻላል። ያንን ክትትል እያደረግ ለውጥ የማይኖር ከሆነ ወይም እየተባባሰ የሚመጣ ከሆነ ወይም ቅድም ስናነሳቸው የነበሩት ተጓዳኝ ተጽዕኖዎች የሚከሰቱ ከሆነ ወደ ሰርጀሪ እንገባለን። ያየ ነው ህፃን ሁሉ ወይም ማንኮራፋ የተባለውን ግን ሁሉንም እንሰራለን ማለት አይደለም። በጣም ቆንጆ ሀሳብ ነው። የቀረ ሀሳብ አለ እዚህ ላይ። ልማድ አይደለም ማንኮራፋት ወይም ተራ ችግር አይደለም ብለን መልዕክት ማስተላለፍ ጥሩ ነው ብዬ አስባለሁ። አዋቂዎች ላይ ይሄ ማንኮራፋት ይከሰት አዋቂዎች ላይ በሚከሰሳት የትዳር አጋር ሊሆን ይችላል ወይም አብሮ የሚተኛውን ሰው ከመረበሽ ወይም የሶሻል ኢሹዎችን ከማስነሳት አልፎ ቅድም አነሳ ናቸው የሰውነት ግፊት መጨመር፣ የልብ ችግር መጨመር፣ የፐርፎርማንሳችን ላይ ጫና የመፍጠር ነገሮች ይኖራሉ። ስለዚህ ማንኮራፋት ልማድ ሳይሆን ህክምና የሚያስፈልገው የበሽታ አይነት ነው። በጣም ቆንጆ ሀሳብ እሺ ተመልካቾቻችን ኦሲስ ከአንገት በላይ ህክምና ማዕከል ነበር የተገኘ ነው እየተገኘ ነው ደግሞ የአፍንጫ ቶንሲል ምንድን ነው የሚለውን ነገር ጠቅለል ባለ መልኩ እንድንቃኝ የነበረ ቀደም ብለን በመግቢያችን ላይ የገለጽንላቸው ከዶክተር አለማየሁ እሸት ከአንገት በላይ ስፔሻሊስት ሐኪም ጋር የአፍንጫ ቶንሲል ምን ይመስላል የሚለውን ጠቅለል ያለ መረጃ ስቃይም፣ እንደዚሁም ደግሞ ወላጆች ይህንን ችግር በቸለታ እንዳታዩት፣ እንደዚሁም ደግሞ ሀሳቡን ምክሩን አዳርቶናል። ለፕሮግራማችን ፈቃደኛ ሆነ ቃለመጠይቁን ስለሰጠን እጅግ አድርገን እናመሰግናለን።